ውስጡ ላይ ጨመራ ይጨመራል። ብቻ ያው እንግዲህ ይሁን፣ እንደዚህ ካረግናት በኋላ እንደዚህ ካረግናት በኋላ ከዛ በኋላ ምን እናረጋለን? ውስጡ ላይ ያው ስጋ እያረግን እንትን እንለዋለን ማለት ነው። ብቻ በአማርኛ ግን ግራ ያገባል እና የተፈጨ ስጋ ውስጡ ላይ እያረግን ነው እናላጥቀዋለን ማለት ነው። እንዘገዋለን ሲሰራ እንዳይከፈት በደንብ ነው የምንዘገው ማለት ነው። እና እንደዚያ ካደረግነ በኋላ አሁን እኔ እንደዛ አርጌ ሰርቼ ከጨረስኩ በኋላ ምን አደርገዋለሁ መስላችሁ? ፍሪጅ ፍሪጅ ፍሪዘር ፍሪጅ አለ ፍሪዘር ፍሪጅ አስቀምጠዋለሁ። ከዛ ፍሪጅ ፍሪዘር ፍሪጅ አስቀምጠውና የሚሰራ ነገ ነው። ነገ ላይ የሚሰራው ነው። አሁን እንደዚህ የሚዘጋጅ እንደዚህ እናረግና ያው እንደዚህ ካረግ ነው በኋላ እንደዚህ ካረግ ነው በኋላ ውድ ቤተሰቦቼ ይሄ እንግዲህ ያው ይሄን መሰላከቱ ስጋ፣ የተፈጨ ስጋ ነው። በእነሱ ክለብ፣ በተለያየ ክለብ የሚካሙን ተክላሶች ምናምን ይዟቸዋል ማለት በእነሱ ከተሰራ በኋላ ከተጠበሰ በኋላ እንዴት መሰላችሁ ሲሰራ እንዳይከፈት እንደዚህ በደንብ ነው የምትከደም ማለት ነው። ያው እንደዚህ እንደዚች በደምብ ትከደናለች ማለት ነው። እንግዲህ እየሰራሁት ያለው በነገራችን ላይ ነገ ነው የሚሰራው። ያው አሁን እንደዚህ አደረገው ማለት ነው። እና በእነሱ ባረቦች ቅቡጥ ነው የሚሉት፣ ቅቡጥ ይባላል ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ያው ሰብስክራይብ ላደርግ ኮሜንት ላይክ ላደርግልኝ ሰብስክራይብ ኮሜንት ላይክ አደርጋለሁ። እና እንደዚያ ነው እላችኋለሁ እንግዲህ እንደዚህ ነው የሚሰራ ማለት ነው። ያው እንደች ነው አፉ ላይ በደንብ እንደዚህ እንላላጥቀዋለን እናየይዘዋለን ማለት ነው። ሲሰራ እንዳይከፈት ከተከፈተ ስጋው ይወጣል ማለት ነው። ውስጥ ያለው ስጋ ይወጣል። ያው እንደዚች ስጋ ከጨምሩ በኋላ እንደዚች ነው የማደርገው። እንደዚች አድርጌ ከድናለው። እንደዚህ አደርግና እዚህ ፎርን ፎርን ላይ ማለት ነው። ሰዓት ላይ ፎርን ላይ አንድ አምስት ደቂቃ ቆየዋለሁ። ያው ጠፈፍ እንዲል ማለት ነው። አንድ አምስት ደቂቃ ቆይና ከዛ ፍሪጅ ፍሪዘር ፍሪጅ አስቀምጠዋለሁ፣ አስገባዋለሁ። ከዛ ፍሪጀር ፍሪዘር ፍሪጅ አስገባውና ነገ ላይ ከዚህ ካለበት ዕቃ አመሰዋለሁ ማለት ነው። በሌላ ዕቃ አደርገዋለሁ። ከዛ ነገ ይሰራል። የሚሰራ ብቻውን አይደለም። ሚስ አብሮት የሚሰራውን አሳያችኋለሁ ውዶች። የሚሰራ በዚህ ነው፣ አያችሁ። ሀገር በአረቦች አገር ባረቦች ይሄ ማሽ ይባላል ማሽ ይሉታል። ብቻ በአማርኛ ምን እንደሚባል እኔ እንጃ፣ በአረቦች ማሽ ነው የሚሉት። ይሄ በእኛ ሀገር ጓጃ የምንለው፣ በኢትዮጵያ ውስጥ ጓጃ የምንለው ነገር አለ። አነቱ ጓጋ ነው የሚመስል እና ጓጋ ነው የሚመስል እና መጀመሪያ የሚደረግ አልመስላችሁም፣ ሽንኩርት ከፋፍለው አርቆላል አሉ። የተለያዩ ቅመሞችን እነሱን እጠቀማቸው ቅመሞች አሉ አይደል? እነሱ ቅመሞች አደርጋለሁ። አረብና ይህንን መጀመሪያ ለአንድ ሰዓት ለሁለት ሰዓት በኋላ ይዘፈዘፋል። የሆነ ብቻ እንትን አሉ እንደሚወጣ ነገር ብቻ ከራሱ የሆነ እንደ ከሚካል ነው ስታቶች ውስጥ በጣም ብዙ ነገር ይወጣል። የራሱ ከሚካል ማለት ነው እና ለበት ባለኳ ለሁለት ሰዓት ዘፍርቼ እቆያለሁ። ከዛ በኋላ በደንብ አጥብና ሽንኩርት ንከሳለሁ። አቁላልቼ የተለያዩ ቅመሞችን ካረች በኋላ ይህን አረግና ትንሽ አቁላለዋለሁ። ከተቁላላ በኋላ የምፈልገውን ያህል ሞያ እኳ የምፈልገውን ያህል እኳ አረጋለሁ። ከዛ ይህ በደንብ ትንሽ ክሎ ከመሰለ በኋላ ቅቡጡ ደግሞ ይሄ አሁን ይህ የምታዩት የምሰራው ይህ በደንብ ከበሰለ በኋላ ነው የሚጨመር፣ ማለት ነው። እና በነገራችሁ ላይ አንድ የመጥናት ስራ ቢጨምሩበት በጣም የሚወፍር እየበሰለ ሲሄድ በጣም ይወፍራል። ያው በየ በየደቂቃው ቆፋ መጨመር ይፈልጋል ማለት ነው። ታውቁ ማለት ነው። እሱም አታውቁ ትኖራላችሁ። ይያችሁ ያው አረቡ ቤት ያለ ማለት ነው። ለሾርባ ለምናምን ስለሚጠቀሙት ሾርባ፣ እንደዚህ ለቅቡት ነው ሲያልናም የሚጠቀሙት እና ይህ በደንብ ከበሰለ በኋላ ይህ ክቡር ሲደረግ እና ሰላሳ ደቂቃ ምናምን ሰላሳ ደቂቃ ምናምን በደንብ አብሮ መብሰል አለበት ክቡር። ከዛ በኋላ ሰላሳ ደቂቃ ከቆየ በኋላ ይበቃዋል ማለት ነው። ውሾች ማለቸው ና ይሄ ነው ተላቸው አለው። እንግዲህ ያው በነገራችሁ ላይ ሄዝቻ አለም ትናንትና ብዙ ሰርቻለሁ። ትናንትና አሁን ይህን የሚሰራው ያህል ሁለት ሰርቻለሁ። ብዙ ሰርቻለሁ እና

አብሮ የሚባሉ ጨምራለሽ ጨምራለሽ፣ ስለዚህ ላይ ነው አሁን እንጨምር ማለት ነው። እና እንደዚህ ነው እላችኋለሁ ውዶች። እንግዲህ ያው አረብ ሀገር ሁለም መቼም የሚሰራ የምንለቀው ነገር ምናምን የለም። ዝም ብለህ እንደዚህ ያለ አይደለ የምንሰራው ነገር ምናምን፣ ስመለስ የምንሰራው ነገር ምናምን ቻናላችን ላይ እየለቀቅ ነው። ቻናላችን መሳደግ ነው እንጂ በእርግጥ ያው ኢትዮጵያ ስንል ብዙ ነገሮች የሚሰሩ አሉ ማለት ነው። ለዩቱብ ነው እንደዚህ አረብ አገር ምንም ነገር የለም። አሁን የምንሰራውን ነገር ምናምን እንደዚህ እየሰራ ካልጫንበት ሌላ የሚሰራ ነገር የለም እላችኋለሁ ውዶችና፣ ሰብስክራይብ ሰብስክራይብ ሰብስክራይብ አረጋለሁ። ላይክ ኮሜንት ለጻፍልኝ፣ ሰብስክራይብ ላረገ ይመልሳለሁ በታማኝነት እና ማሮቼ ሰብስክራይብ ሰብስክራይብ እንደራረግ ተያይዘን ስትምድ አሁን እኛ በየቲክቶክ በየፌስቡክ እየገባን እየጻፍን ሌሎች ለሌሎች ግባት እየሆንን ያለን ልክ ነው፣ እኛ ነው ግን ለምንድን ነው እርስ በርሳችን ማተም ሆነ እርስ በርሳችን ግን እኔ እንጃ ለምን እንደሆነ አላውቅም። እና አሁንምና ማሮቼ ሰብስክራይብ እንደራረግ እላችኋለሁ፣ ሰብስክራይብ ማድረጋችሁን እንዳትረሱ ያው የምለቃቸው ቪዲዮዎች በየጊዜው እንዲደርሷችሁ ሰብስክራይብ ሰብስክራይብ ላይክ ኮሜንት ማድረግ እንዳትረሱ እላችኋለሁ። እና በጣም ነው የምወዳችሁ። ይም እንግዲህ እኔን ይመስላል እላችኋለሁ። ያው እንግዲህ ከዱቄት እይ ዱቄቱ ምንም ነገር አይፈልግም ብ እንዳልኳችሁ በውሃ ብቻ ይቦካና ያው እንደ እንደ እንትን አሁን በእኛ ገር ምንድን ነው አሁን ሴየት ቶልድ ምናምን ለመጫ የሚሆን ምግብ የሚባል ምንድን ነው እንደዛ ነገር ስለሆነ ዱቄት ላይ ምንም ማድረግ አያስፈልገውም። ያው ዋና ዱቄት ነው። ውስጡ ላይ ያው እንደነገርኳችሁ የተፈጨ ስጋ ምድ ተሰርቶ በርጎኖስ ክዝባት ተጨምሮ ውስጡ ላይ እሱ ስጋ ይደረጋል። እንደዚህ እንዛነ ካለቀ በኋላ እንግዲህ እንደነገርኳችሁ በዚህ በዚህ ማሽን ማለት ነው። ይሄ ማሽን ለሁለት ሰዓት ያህል ለህዝብ ባለኳ ይመከራል። ከዛ በላይ በደንብ ታጥቦ እንደነገባችሁ ሽንኩርት ካቆላለሁ እና ካቆላለሁ በኋላ የተለያዩ ቅመሞችን ተጠቅሜ ይህን እንጨምራለን። እሱን ከጨመርኩ በኋላ ይሄ በደንብ ከበሰለ በኋላ ይጨመርላችኋለሁ። እንደዛ ነው ቀላሉ። ምንም እንትን የለውም ማለት ነው ቀላሉ ላቸዋለሁ እና ምንም ይሄ ምን ባላ ደግሞ ቀጥ ነገር አለ። ቀላል ዝም ብሎ ነገር ነው እና ይመስላል እላችኋለሁ። ውድ የሀገሬ ልጆች፣ ውድ ተከታታዮች ሰብስክራይብ